ሰላም እንዴት ናችሁ? የኢየሱስ ስም የተባረከ። ኢየሱስ ብቻውን ያለ፣ እንግዲህ ምንም ማድረግ አይቻልም። ዛሬ አንድ ነገር እንድትተባበሩ እፈልጋለሁ። ከዚህ በፊት በእነዚህ በሁለቱም ቻናሎች፣ በጊዜው ሚዲያና ጊዜው አሁን ነው ቱብ፣ በሁለቱም ቻናል ነበር ስሰራ የነበርኩት። እነዚያን ቻናሎቹን ለተወሰነ ቀናት ቀጡ። እነማን ወንጌል እንዳይሰበክ የሚፈልጉ ተረት እንድናወራ የሚፈልጉ ሰዎች፣ መቼም ተረት አናወራም። እንዳስሰምረው ነገር እሱ ክብር ለኢየሱስ ይ። እነዚህ ቻናሎች እስኪ መለሱ። ለተወሰነ ቀናት በዚህ በያዳ ሚዲያ እንሰራለን፣ ከተመቼ እንቀጥላለን። ክብር ለኢየሱስ ይሁን። ኢየሱስ ብቻውን ያድናል፣ እንግዲህ ምንም ማድረግ አይቻልም። ተራታ እናወራል። ስለዚህ እናንተ ይህንን ቻናል ላይክ እና ሰብስክራይብ በማድረግ ከእኛ ጋር አንድ ላይ ወደፊት ስለ ኢየሱስ እናወራለን። በኮሜንት ሴክሽን ላይ ኢየሱስ ዋና ይብላችሁ ጻፉ። ሌላ ነገር ሁሉ ተጨማሪ ነው። ቢሄድ ሌላ ይመጣል። ይህን ብንዘጋ አዲስ እንከፍታለን። ምንም ማረግ አይቻልም። ከመናገር ወደ ያላለንም ኢየሱስ ብቻውን ያለ የማንም አስተዋጽኦ አስፈልግም። በቴሌግራም ግሩፕ፣ በፌስቡክ፣ በኢሞ በሁሉም ላይ ሼር አድርጉ። የኢየሱስ ስም የተባረከ። የእነሱ እኮ አለ፣ ቀን በቀን ጴንጤን እየተሳደቡ ይሰራሉ። ምንም ምንም አይነጋ። የጴንጤ ግን ኢየሱስ ጌታ ነው ብሎ ሲያወራ እንደዚህ ተጨናንቆ፣ ይህ ስም እንድጠራ አይፈልግም። አጋኒ አይፈልግም። ተረት አውርተን ቢሆን ምንም አይሆንም፣ ይቀጥላል። ብዙ ቪው ይኖራል። አረ ብዙ ተከታይ አለ። በጣም ይቀጥላል። ተረት ነው ለዘመናት ሲነገር የነበረው። ኢየሱስ ግን ብቻ ነው ያለ ምንም ማድረግ አይቻልም። መቆም አንችልም። ወደፊት እንቀጥላለን ከኢየሱስ ጋር። በጌታ የሆናችሁ ሰዎች ሁላችሁም ሰብስክራይብ አድርጉ፣ ላይክ አድርጉ። ተረት የለመደ ጆሮ ኢየሱስ ጌታ ነው ሲባል ይበሳጫል፣ ይናደዳል። ይሄ ግድ ነው። ኢየሱስ ጌታ ነው፣ ከሱ ውጭ ጌታ የለም። ኢየሱስ ላይ ተደርበ ያሉ ብዙ ነገር ስላለ ያንን ብቻውን ጌታ እንደሆነ ስናሳይ ደግሞ ይናደዳል። ይሄ ቪዲዮ የደረሳችሁ ሰዎች በሙሉ በኮሜንት ሴክሽን ላይ ኢየሱስ ዋና ይብላችሁ ጻፉ። ከሱ ውጭ ዋና የሚሆን ነገር የለም። ዋና አድርገን የምናስቀምጠው ነገር የለም። ኢየሱስ ብቻውን ዋና። ምንም ማድረግ አይቻልም። ክብር ለኢየሱስ ይሁን። ኢየሱስ ያድናን። በቀጣይ በአዳዲስ ቪዲዮች እንገናኛለን። የኢየሱስ ሰላም ከእናንተ ጋር ይሁን። ኢየሱስ ዋናችን ነው። ምንም ማድረግ አይቻልም።